ወደዛ ወደ ተቀደሰ ቦታ ሲገቡ ቀሚስ ነው የሚያረጉት። በእስልምና ስትመጡ ሁሉም ኡስታዞቹም ሌላውን ተውትና፣ ለጁማአ ሙባረክ አርብ ቀን ምእመናኑ እንኳን ወደ አምልኮ ቦታ ሲሄድ ጀለብያ ጧራ የሆነ ነጭ የሆነ ነገር ለብሰው ነው የሚኬደው። ያገኟቸውን ሴቶች ሱሪ እያወለቁ አንዳንዶች በምላጭም ጭምር እየቀደዱ አስደንጋጭ የሆነ ድርጊት እያደረጉ ነው የሚል ነገር አየሁኝ። ቪዲዮዎችን ተመለከቱ። ሰላም ሰላም፣ እንዴት ናችሁ? ሁሉ አማን ሁሉ ሰላም ነው ወይ? ይልማባላለሁ ከዚህ በኋላ ከማነባቸው ከተለያዩ መጽሐፍቶች እንዲሁም ደግሞ ከመመለከታቸው የተለያዩ ፊልሞች እያነሳው የተለያዩ ሀሳቦችን እያነሳን እየተጨዋወትን የኔን እይታ ማጋራችሁ የእናንተንም ሀሳብ የምሰማበት ቻናል እንዲሆን ነው ፈልገው። ይሄን ከዚህ ቀደም በዚህ ቻናል የተለያዩ ሀሳቦችን ጭኜበታለሁ። የተለያዩ ሰዎች ሊወዱት ይችላሉ፣ ሰዎች የበለጠ ሊያዩት ይችላሉ ብዬ የማስባቸውን ነገር ነበር እስካሁን ስጭን የነበረው። ከዚህ በኋላ ግን በየዕለቱ የሚሰማኝን የማየውን ኤክስፔሪየንስ የማደርገውን ነገር እየተጨዋወትን እየተማማርን ከእናንተ የሆነ ነገር የማወስድበት እኔም የማገኘውን የማውቀውን ደግሞ ወደ እናንተ የማደርስበት ቻነል ይሁን። የልማ ባየው ዓለም ነው። ስለ ዓለም ጉዳይ በስፋት እናወራለን። ዛሬ እንደ መነሻ እንዳውራችሁ ምክንያት የሆነኝ ወደ ደቡብ አካባቢ እዚህ ከሐዋሳ ጥቂት ኪሎ ሜትር ላይ የምትገኝ ወንዶ ገነት የምትባል ከተማለች በአብዛኛው ወንዶነት ሲባል በሁለት ነገሮች ይነሳል። የመጀመሪያው ከፍተኛ የሆነ ጫት ምርት አላት። ከዛ ደግሞ ፍልውሃም አለ። በእነዚህ በሁለት ነገሮች የበለጠ የምትታወቅ ነች። በተለይ ልጅ ሆኜ የማስታውሰው የወንዶ ጫት ወንዶ ይባላል በራሱ ጫቱ እና ስለዚህ ሰዎች ታላላቆች ሲያወሩ ብዙ እመለከት ነበር። እና ወንዶ ሲባል አይምሮ ውስጥ ወዲያው የሚመጣው ነገር ጫት ነው። ወንዶ ጫት አጭር የሆነች የሀገሩ የተለያዩ የጫት አይነቶች አሉ። ከዛ ውስጥ የሚጠቀስ ነው። ከሰሞኑ እንግዲህ በሀገር ሽማግሌዎች አማካኝነት ሴቶች ሱሪ እንዳይለብሱ ተወስኗል የሚል ሀሳብ መነሳቱን ተከትሎ ወጣቶች መንገድ ላይ ያገኟቸውን ሴቶች ሱሪ እያወለቁ፣ አንዳንዶች በምላጭም ጭምር እየቀደዱ አስደንጋጭ የሆነ ድርጊት እያደረጉ ነው የሚል ነገር አየሁኝ። ቪዲዮዎችን ተመለከቱ። ምስሎችን የተለያዩ ጽሁፎች መውጣት ጀመሩ። ከዚህ ጋር ተያይዞ እንግዲህ እጅግ በጣም በሚያስገርም ሁኔታ ምናልባትም ከወራ ምስሎችን የተለያዩ ጽሁፎች መውጣት ጀመሩ። ከዚህ ጋር ተያይዞ እንግዲህ እጅግ በጣም በሚያስገርም ሁኔታ ምናልባትም ከወራት በፊት ሊሆን ይችላል አንድ የተመለከትኩትን ነገር ነው ያስታወሰኝ። እየተመለከትኩት ነገር ሰዎችን የሚያስጎበኝ ሰው ነው። ለጊዜው ስሙ ጠፋኝ። ይህ ሰው ስለ ቀሚስ አስፈላጊነት ቀሚስ የክብር ልብስ ሲል እጅግ በጣም አስደናቂ መረጃ አጋርቶ ነው። በዚህ መረጃው ላይ የምንመለከተው ነገር ቀሚስ የክብር ልብስ በሚል ምሳሌ ያነሳል። ከሚያነሳቸው ምሳሌዎች መካከል ለምሳሌ ሰዎች ሲመረቁ፣ ተምረው ሲመረቁ የመጀመሪያ ዲግሪያቸውን ሲይዙ የሚለብሱት ቀሚስ ነው። ጥቁር ጋዋን ቀሚስ ነው። እንዲሁም በሃይማኖት የበቁ ሰዎች ለምሳሌ ሼሆችን ልናይ እንችላለን። ወይም ደግሞ ቄሶችንም ልንመለከት እንችላለን። የቡድሃ የተለያዩ በተለይ በሩቅ ምስራቅ አካባቢ ያሉ ማወቃዎችም ተመሳሳይ በሆነ ሁኔታ የሚለብሱት ቀሚስ ነው። ራሱ ኢየሱስ ክርስቶስ በዚች ምድር ላይ በተመላለሰበት ጊዜ የለበሳት አንዲት ቀሚስ እንደሆነች ከቁመቱ ጋር አብራ ታድግ እንደነበረ ሰምተናል፣ አንብበናል። ቀሚስ የክብር ልብስ ነው ቀሚስ ሰዎች ሲበቁ የሚያደርጉት ሌላው የቀር ዶክተሮች በህክምና ጊዜ ጋዋን የሚያደርጉት ቀሚስ ነው ቢቆለፍ የሚከፈት የሚዘጋም ቢሆን ከአለም እውቀት ጥቂት መዘን በመጀመሪያ ዲግሪ ተመርቀን ስናበቃ ፎቶአችንን ቤታችን የምንሰቅለው ይላል ይህ ተናጋሪ ቤታችን ሰቅለን ለዘመናት የምናስቀምጠው በቀሚስ አንዴ የተነሳ ነው። እንግዲህ ደግሞ ዘላዓለማችንን ወይም ደግሞ ረጅም ጊዜ ቀሚስ ብንለብስ ቤታችን በፎቶ ሊሞላ ነው ማለት ነው የሚል ሀሳብም ያነሳል። ቀሚስ የክብር ልብስ ነው። ሰዎች ክብር ሲሰጣቸው፣ ሲበቁ፣ አባቶች ሲሆኑ የሚለብሱት ነው። ሲመነኩሱ ይህ ዓለም በቃኝ ብለው ወደ ገዳም ሲመንኑ ከዚህ ዓለም ወደ ተራራማው ስፍራ ሲወጡ የሚለብሱት ቀሚስ ነው። ቀሚስ የክብር ልብስ ነው። ነገር ግን አሁን ባለው የአኗኗር ሁኔታ ስራችን፣ ሁኔታው ሱሪ እንዲለበስ ያስገድዳል። ሱሪ ደግሞ ለዚህ ምቹ እንዲሆን ያደርጋል። ሰዎች ስለሚንቀሳቀሱ በዛ የተነሳ ብዙ ሴቶች ሱሪን ይመርጣሉ። እንግዲህ ባህላዊ የሆኑ እምነቶቻችን፣ አስተሳሰቦቻችን፣ ልምዶቻችን ቀሚስ ሴቶች እንዲለብሱ የሚያደርግ ሊሆን ይችላል። ነገር ግን በዚህ በሃያ አንደኛው ክፍለ ዘመን ሰዎችን አስገድዶ ይሄንን ነው መልበስ ያለብህ ይሄንን መልበስ የለብህም ወደሚል ድምዳሜ ላይ መድረስ ይቻላሉ የሚለው ነገር እጅግ በጣም አስቸጋሪ ይመስለኛል። ልክም አይደለም። ባህላዊ አባቶች፣ የሀገር ሽማግሌዎች እንደዚህ አይነት ውሳኔ ሲወስኑ ሊመጣ የሚችለውን ነገር በትክክል አውቀውታል ወይ? በትክክል ምን ሊፈጠር ይችላል ብለው ገምግመውታል ወይ የሚለውን ነገር ያሳስበኛል። ለምሳሌ የደቦ ፍርድ እንዲፈረድ በደቦ ሴቶች እንዲጠቁ አያደርግም ወይ? ይሄ ነገር እኔ ያሳስቡኛል። እንዴት እመለከቱታላችሁ? ለማንኛውም ቀሚስ ላይ አስመልክቶ ይህ አንድ ቪዲዮ አስገባላችኋለሁ። እጅግ በጣም ግሩም የሆነ ሀሳብን ያጋራን ጉብኝትን ከእውቀት ጋር የሚሰጥ ነው። ስሙንም አንድ ላይ አስገባላችኋለሁ። እሺ። አንዳንዴ ለምን ይህን ሀሳብ አነሳው ብትሉኝ፣ እውነት ለመናገር ይህን ቦታ ጠብቄ ያነሳሁበት ምክንያት የሆኑ አይነት አካላቶች የሆኑ አይነት ሰዎች ይመጡና ለስራ ስለማይመቸን ነው ምናም የሚሉት ማሳበብ ያለ አይደለ በቃ በእንደዚህ አይነት ሲቹዌሽን ውስጥ አረጋችሁት ግን ቀሚስ ምን እንደሚወክል ላስረዳችሁ እኔ የገባኝን ያክል ማለት ነው አደም እና ሐዋ ወይ አዳም እና ሔዋን በገነት ወይ በጀነት እያሉ ኃጢያት ሰርተው እርቃን ሲሆኑ ምን ሆኑ አፈሩ አይደለ ሰው በሌለበት መካከል አፍረው ራሳቸውን ሸፈኑ አሁን ግን እህቶቻችን? አሁን ግን የሆኑ ማህበረሰቦች ሰው ባለበት በሰው ጫካ ውስጥ እርቃን እምብርት አሳይቶ መሄድ በጣም ትልቅ ነገር በቦላል ተቆጥሮ መሄድ በጣም ትልቅ ነገር አድርጎ የሚወስዱ ሰዎች አሉ አይደል። እንግዲህ ያውስ ቀሚስ እንዴት የክብር ልብስ እንደሆነ እናሳያችሁ። በትላልቆቹ የእምነት አስተምሮቶች ስትመጡ በክርስትና በእስልምና በሌሎችም እምነት ስትመጡ፣ ለምሳሌ ለምሳሌ በክርስትና እምነት ስትመጡ ክርስቶስ ከተወለደበት ጊዜ ጀምሮ እስከ ዕለተ ሞቱ ድረስ ሰባ ሰገሎች የሰጡት ቀሚስ አብራው እያደገች እያደገች እያደገች እያደገች ነው የመጣችው። በክርስትና እምነት ውስጥ አሁንም ስትመጡ ቀሳውስቶች፣ ዲያቆናቶች፣ አገልጋዮች፣ ካህናቶች በሙሉ ወደዛ ወደ ተቀደሰ ቦታ ሲገቡ ቀሚስ ነው የሚያደርጉት። በእስልምና ስትመጡ ሁሉም ኡስታዞቹም ሌላውን ተውትና ለጁምዓ ሙባረክ አርብ ቀን ምእመናኑ እንኳን ወደ አምልኮ ቦታ ሲሄድ ጀለብያ ጧራ የሆነ ነጭ የሆነ ነገር ለብሰው ነው የሚሄደው። ወደ ቲቤት መንኮቹን ስተዋቸው ፋርኢስት ያሉት አብዛኛዎቹ፣ በሂንዱ በቡድሃ ውስጥ ያሉት የበቁት አማኞች በሙሉ የሚለብሱት ቀሚስ ነው። ወንድ እንኳን ቀሚስ የሚለብሰው ሲበቃ ነው። እኛ በዓለም ምድር ተመላልሰን ተምረን ስንመረቅ ቀለሙ ይለያይ እንጂ ጥቁር የምንለብሰው ሌላም ከለር የምንለብሰው ገዋን ጋዋን ቀሚስ ነው አደለም። በጣም የሚያሳዝነኝ ነገር ዶክተሮች፣ መሐንዲሶች በቤተ ሙከራ ቤተ ሙከራ ውስጥ የሚሰሯቸውን ሳይንቲፊክ የሆኑ ነገሮችን ለማድረግ እንደ ጋዋን ይከፈት እንጂ የሚያደርጉት ቀሚስ ነው። የሚያስቀይ ግን እሱ አይደለም። አንዲት የምድርን እውቀት ወሰድን ተብለን ዲግሪ ወይ ዲፕሎማ የምትባል ተሰጥቶን እቤታችን ውስጥ ሺህ ዓመት ፎቶ እንለጥፋለን አይደል? አንድ ቀን ቀሚስ ለለበስ ነው። ምን አለ እነዚያ ሺህ ዓመት ቀሚስ የለበሱ ሰዎች ምን ሊሉ ነው? አንዷን የምድር እውቀት ከሰንበዝ ላይ አንስተን ወስደን ቤታችን ግድግዳ ላይ የምንለጥፋቸውን ተምረዋል፣ ዲግሪ ማስትሬት ወስደዋል የምንባለው ለአንድ ቀን የለበስናት ነው አይደል? ሺህ ዓመት ቀሚስ ምን ለምስ ምን ልናደርግ ነበር? እቺ ምድር ምን ልናስመስላት ነበር? ሶ ቀሚስ የክብር ልብስ ነው። ወንድ ልጅ ኢቭን ሲከብር ነው ቀሚስ የሚለብሰው? አይደለም። ሴት በተሰጣችሁ ገጸ በረከት፣ በተሰጣችሁ ፍቅርና መውደድ ስለተደረገላችሁ ደስ ሊላችሁ የሚገባው ነገር ቀሚስ ላይ ነው። ሰው ሁሌ ቀሚስም ማሰብ አለባችሁ። ይህ ነው አንዱ አይዳገቱ አውሬ። ለማንኛውም ከዚህ በኋላ ተመሳሳይ ወይም የተለዩ የተለያዩ ሀሳቦችን ፊልሞችን ሊሆን ይችላል ከመጽሐፍቱ የሆነ ሀሳቦችን ልንመዝ እንችላለን። ወቅታዊ ከሆኑ ጉዳዮችም የሆኑ ሀሳቦችን ልንመዝ እንችላለን። እየተጫወትን እንቀጥላለን። ለዚ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳባችሁንም እቀበላለሁ።